ሀያሰላሳ ነው እያያችሁ የምትገኙት አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ወደ ትራስ ፕሮግራም ልንሄድ ነው ወደ ሀያሰላሳ ፖድ። ሀያሰላሳ ፖድ ላይ እንግዲህ የተለያዩ ሀሳቦች ይነሳሉ። ወጣቶች የተለያዩ ሀሳባቸውን የሚያነሱበት ቦታ ነው። ሪሌሽንሺፕ ላይ ፎከስ ያደረገ ነው። ወደዛ እንለፍ። ዛሬ ምንድን ነው? አትናገር። አውቄ እኮ ነው የማፋጠን። እስቲ ምን እንደሆነ አብረን እናያለን። ወደዛ እንለፍ። መልካም ቆይታ። ሃያ ሰላሳዎች እያያቸው ያላችሁት ሃያ ሰላሳ ነው። ዛሬ ደግሞ ቤዛንና ስነወርቅ ይዤላችሁ የመጣሁት ስነወርቅ ብዙ ጊዜ የምታውቁት በኢንስፓየር ኢትዮጵያ ላይ ነው። እንግዲህ ያው ስነወርቅ ታዬ አሁን ደግሞ በአዲስ ነገር መጥቻለሁ ብሎኛል። በፊውቸር ኤክስ በሚባል አዲስ ካምፓኒ የዛ ካምፓኒ መስራች ነው። እንደዚሁም ደግሞ ያው በፐርሰናል ዲቨሎፕመንትና ሞቲቬሽናል ስፒቾች ይታወቃል። ቤዛ ደግሞ ካውንስል ታደርጋለች። ባክግራውንዷ ደግሞ በማኔጅመንት ላይ ነው። ሌላ ደግሞ ምን ነበር ያልሽኝ? ሂውማን ሪሶርስ በሂውማን ሪሶርስና ማኔጅመንት ላይ ነው ባክግራውንዷ። ስታይሊስትና ዲዛይነር ናት። ዛሬ እነሱን የጋበዝኳቸው እንግዲህ በኢንፍሉዌንስ ላይ ነው የምናወራው፣ ወይም ደግሞ ወጣቶች አሉታዊና አዎንታዊ ተጽዕኖን እንዴት እንቀበል ወይም እንዴት እናስተናግድ በዛ ላይ ነው የምንወያየው። አብራችሁን ቆዩ። መልካም ቆይታ። እንኳ እንደናመጣችሁ እንኳን ደህና ቆይ። ፖዘቲቭ የሆነ ኢንፍሉዌንስ ወይ ደግሞ አዎንታዊ የሆነውን ተጽዕኖ አንደኛ ነገር ምንድን ነው አክሰብት እንድናደርገው ማለት ነው። ምን ምንድን ናቸው አዎንታዊ ተጽዕኖ የምንላቸው እና ደግሞ እንዴት እንቀበላቸው የሚለው ላይ እና በመጀመሪያ አመስጋኝ መሆን አመስጋኝ መሆን ገበሬ በተስፋ ነው ዘርን የሚዘራው ነገን አያለው ብሎ እና ዛሬ እጃችን ያለን ላይ ያለው ነገር በአይቀልብንና እሱን አመስጋኝ ብንሆን ጥሩ ቀን ይኖረናል። እና ግራቲቲድ እና ፖዚቲቪቲ ጠዋት ላይ ብንለማመድ ለማመድ ታንክፉል መሆን ብዙ ጊዜ እንዲሁም ጥሩ ነገር አትራክት ያደርጋል ይባላል። በጣም ቆንጆ ሀሳብ ነው ያነሳቸው እቴና አሁን ያለንበትን ራሱ አሁን የተቀረጽንበትን ማይንድ ሴት ራሱ ያገኘ ነው ከልጅነታችን ጀምሮ ፓራዳይማችን የገነቡት መጀመሪያ ቤተሰቦቻችን፣ ከዛ ሃይማኖታችን፣ ከዛ ትምህርት ቤታችን፣ በዙሪያችን ያሉ ጓደኞች ናቸው እና እነሱ እያንዳንዳቸው እኛ ውስጥ ያበረከቱት ወይም ያስቀመጡት አንድ ጡብ አለ። እነሱ ጡቦች ተጠራቅመው ነው አሁን ላይ የደረስንበት ያደረሱ እና አብዛኞቹ ማጆሪቲ የሚባለው በጣም ጥሩ የሚባሉ ነገሮች ናቸው። ሞር ፎከስ አድርገን ግን እናወራለን ብዬ ማስበውም በተለይ አሉታዊ የሚባሉትን ነው፣ በተለይ ተጽዕኖች፣ ስለ ተጽዕኖ ስለሆነ አጀንዳው። በጣም በጎ ተጽዕኖች ከቤተሰቦቻችን፣ ከሃይማኖት፣ ቅድም እንዳልኩች ካደግን በማህበረሰብ ወስደናል ግን እንዳንራመድ ደግሞ የሚያደርጉን ተጽዕኖዎች አሉ፣ ያስቀሩን፣ የጎተቱን። ለምሳሌ የዝሆኑን ታሪክ የምታውቂው ከሆነ ዝሆኑ ትልቅ ነው፣ ግዙፍ ነው። በቀጭን ገመድ ከዛፍ ጋር ታስሯል፣ እና ያንን ገመድ በጥሶ መውጣት አይችልም። ግን አደለም ገመዱን መበጠስ አደለም ዛፉን መገንደስ ይችላል፣ አቅሙ ማለት ነው። ነገር ግን ለምንድን ነው በጥሶት የማይሮጠው ስትይ፣ በልጅነቱ ሲታሰር ከሱ ጥንካሬ ይልቅ የገመዱ ጥንካሬ ይጠነክር ስለነበር ሞክሮ ሞክሮ እምቢ ብሎታል። ያኔ እምቢ ስላለው ከዛ ጊዜ በኋላ ይሄ ነገር አይበጠስም ብሎ አዎ አምኗል። ካደገም በኋላ ግዙፍም ሆኖ አይሞክርም ማለት ነው። ምን ማለት ነው? በልጅነታችን አይምሯችን ውስጥ የተቀመጡ በጣም ፖዘቲቭ መልካም ነገሮች አሉ፣ ተጽዕኖዎች አሉ። ስናድግ ግን ኔጌቲቮቹንም ይዘናቸው ነው የምናድገው። በዛ ምክንያት በቃ እንታሰራለን እና ስለሱ እሱ በደንብ እናወራለን ብዬ አስባለሁ። በጣም አሪፍ ደስ የሚል ፖይንት ያነሳል አይደለም? ሌላው ደግሞ የአሉታዊ ተጽዕኖ ስር መሆናችንን ማወቅ የምንችልበት መንገድ ነገር ማለት አሁን እኛ እንግዲህ አንዳንዶቻችን ላናቅ እንችላለን። ኢቨን ይሄ ወይ ተፈጥሮ ሊመስለን ይችላል ወይ ኖርማል ባህሪያችን ሊመስለን ይችላል። ኖርማል አድርገን የምንቀበለው አብዛኛው ማህበረሰብ በተለይ ከኛ ጋር ከተመሳሰለ መለወጥ ግዴታ ላይመስለን ይችላል እና በዛ ኢንፍሉዌንስ ስር መሆናችንን በዛ በኔጌቲቭ ቶት ስር መሆናችንን እንዴት ነው ማወቅ የምንችለው? አንደኛ ነገር የማስበው አንድ ሰው አንደር ባንድ ኢንፍሉዌንስ ነው ወይ ደግሞ በራሱ መቆም አቅቶታል ብዬ የማስበው መጀመሪያ ራሳቸውን ከሰዎች ጋር ማወዳደር ይጀምራሉ፣ ወይም ማነጻጸር ይጀምራሉ ያ ነገር ቀጥታ አንድ ሰው በራሱ መቆም አልችልም ብሎ ያስባል። ወይ ደግሞ አንደር ባድ ኢንፍሉዌንስ ነው፣ የሌላ ሰውን ጥላ እያየ ነው እየሮጠ ያለው እና ደግሞ ነገሮችን ቀለል አድርገን መጀመር አንችልም። አይ ቲንክ ብዙዎቻችን አደለ። ይጠቅመናል ብዬ አስባለሁ። አንድ ስነ በጣም እንዲጠቅመኝ ያደረከው ነገር እሱ ነበረ። ቅድም እያልኩክ ነበረ፣ የአጣናን ዘዴ ላይ ሰርተክ ነበረ ቪዲዮና፣ ጠቅሞኛል እያልኩ ካልነበር ቅድም እና እሱ ላይ ፎከሳችንን እንደምናጣ በጣም ረጅም ሰዓት ስላፈጠጥን አጠናን ማለት አይደለም። እና ፎከሳችንን እናጣለን። ስለዚህ ትንሽ ታይም ረስት ማድረግ አለብን። ከዛ ደግሞ የሆነ ብቻ ለራሳችን የተወሰነ ጊዜ ሰተን ምናምን እሱ ያስተማረው እንግዲህ ሙሉ ለሙሉ አላስተወሰውም፣ በጣም ስለቆየ ግን የሆነ ጊዜ ሰተን ምናምን ከዛ መልሰን ደግሞ በጥሩ ማይንድ ማንበብ እንዳለብን ስትናገር ነበር። እና እኛ ያስቀመጥነው ሩል ወይም ደግሞ የሆነ በቃ ከዚህ ሰት እስከዚህ ሰት ላጥና ካልን በዛ አይደለም ጎበዝ። ተማሪዎች የተሻቸው ከሆነ በጣም አክቲቭ ናቸው፣ በጣም ሶሻብል ናቸው። ምን ጊዜ ነው የሚያጠዱት ነው የምትያልሽ። ግን ምናልባት እዛ ክላስ ውስጥ ቁጭ ብለው አቴንድ ሲያደርጉ የምር ክላሱን እየተማሩት ስለሆነ ሌላ ቦታ ሀሳባቸው ጠቀመኝ፣ አይደለም ሌላ ቦታ ሀሳባቸው ስላልሄደ ምናምን ሊሆን ይችላል እና እኔ የእውነት ነው ምልክ ስነ በደንብ ነው ውጤት የሚቀየረው እና ፎከስ ማድረግ ምን ያክል ጥቅም እንዳለው በጣም እያወራ ነበር እና ምናልባት ፎከሳችንንም የምናጣው ኢቨን ቢዝነስ ራሱ ለመጀመር አዲስ ቢዝነስ ለመጀመር ራሱ በጣም በትልቁ ስለምናስበው ይመስለኛል መጀመር የሚያቅተንና ታነሳው ነገር አለ። በጣም አሪፍ ሀሳብ ነው ያነሳሽው። ላይክ ትልቁ እኮ ወር እንዳልሽው ከትንሽ መጀመርን መልመድ በጣም ከባድ ነገር ነው። ለምን ያንስብናል? ላይክ በተለይ ወጣቶች ስንሆን ወር ደግሞ አሁን በጣም እስክንበስል ድረስ በተለይ ጉልማሳነት በጣም ብስለቱ እስኪመጣ ድረስ በትንሽ መጀመርን እንንቃለን። ብዙ ጊዜ ለምን ቀደም እንዳልሽው ነው የፈለገ ትልቅ ሊሆን ይችላል ድሪመህ ይባላል ፣ ግን በትንሽ መጀመር አለብን። እንደውም ካልተሳሳትኩኝ የማርቲን ሉተር አንድ ሀሳብ አለ የደረጃውን ጫፍ እያየህ ከሆነ እርግጠኛ መሆን ያለብህ መጀመሪያ ፊት ለፊት የሚታየውን ደረጃ እርገጠው፣ ከዛ ጫፉ ላይ መውጣትን ታረጋግጣለህ ይላልና ሁልጊዜ ከትንሽ መጀመርን በጣም መለማመድ አለብን። ትክክለሽ እኩዮቻችን በኛ ኤጅ ላይ ያሉ ልጆች እኛ ላይ የሚፈጥሩት ተጽዕኖ በራስ መተማመናችንን ከመገንባት አንጻር ኮንፊደንት እንድንሆን ከማድረግ አንጻር አሉታዊም አዎንታዊም ተጽዕኖ ይኖራልና እድሉ ለአንቺ ልስጥሽ። እሺ፣ በብዛት ከእኩዮቻችን ጋር ስንኖር ፉክክር አለ፣ በኦቨርቲንክ ማድረግ አለ። አሁን ከፖዘቲቭ ስንነሳልሽ ምንድን ነው የሆነ ሰው ባሪየሩን ጥሶ ወይ ደግሞ ቁጭ ብለን ያለንበትን ነገር ጥሶ አሪፍ ደረጃ ደርሶ ስታይ አንቺም ውስጥሽ ይነቃቃል። እንዴ እከሌ ካደረገው ለምን እኔ ለምን አላደርገው እኔ ለምን አልደፍረውም? ብለሽ ትነቃቂያለሽ ወጣቶችን በደንብ ይይዛል ወይ ደግሞ እስር ቤት ነው ብዬ የማስበው ነገር ምንድነው ፓስት ነው ፓስት እና ፊውቸር ሶስት ቦታ የሰው ልጅ መሆን አለበት አይደል ግን በፍጹም መሆን የሌለብሽ ነገር ምንድ ነው? ፓስት እና ፊውቸር ላይ መሆን የለብሽ፣ ፕሬዘንት ላይ ነው መቆም ያለብሽ ብዬ የማስበው እና ፕሬዘንት ላይ ቆመች ደግሞ ነገ ፊግራዊት ታደርጊያለሽ፣ ሪስክ ትወስጃለሽ። ነገ መድረስ ያለብሽን ነገር ሴት አድርገሽ መንቀሳቀስ የምትጀምሪው ዛሬ ነው። ነገር ግን በብዛት ወጣቶች እኛ ፊውቸር ላይ እንደዚህ ማድረግ አለብን ወይ ደግሞ እንደዚህ ማድረግ እንፈልጋለን እንልና አናደርገው። ትላንትና እንደዚህ ቦታ ነበረ ይሄ ሰው ትላንትና እዚህ ጋር ነው ብለን ደግሞ የሰው ትላንትና ላይ ቆመናል፣ ስታክ አድርገናል። ምንድነው ማድረግ ያለብን? ዛሬን ነው መኖር ያለብን። ሪስክ መውሰድ ካለብንም ዛሬ። ነገም ማሳመር ያለብን ከሆነ ዛሬ ነው። ዛሬን ካላሳመር ነው ነገ አያምርም። ዛሬን እንቅስቃሴ ካልጀመርን ነገ የትም አንደርስ እና ፓዘቲቭ ምልሽ ሰዎችን ጥሩ ቦታ ላይ አይቶ ለነሱም ክላፕ አድርጎ ለነሱም አጨብጭቦ ዋው እንደዚህ ቦታ መድረስ እፈልጋለሁ ብሎ ዛሬውን እንቅስቃሴ መጀመር እሱ ፖዘቲቭ ኢምፓክት ነው፣ እና አፕሪሺየት አደርገዋለሁ። እኔም እጠቀምበታለሁ። ሰዎች ጥሩ ቦታ ደርሰው ሳያቸው ደስ ይለኛል። በቃ ኢንስፓየር ያደረጉኛል። እኔም መንቀሳቀስ ጀምራለሁ። በቃ እገሌ ካደረገው ለምን እኔ ማረጋገት አያቅተኛል። ገባሽ አይደለም? እንደዛ በማድረግ ፖዘቲቭ ኢምፓክት እናገኝበታለን ብዬ አስባለሁ። እና የቀረ ካለ ያላነሳሁት አሳብ ካለ እሱ ይጨምርኛል አይ፣ አሪፍ ሀሳብ ነው በደንብ ያነሳሽው። በተለይ ይሄ የፒር ፕሬዠር አደለ፣ በተለይ አቻ ግፊት፣ በተለይ ፖዚቲቭም ኔጌቲቭ ኢምፓክት አለው እና እኛን በመስራት ውስጥ በተለይ ሃይስኩል ከገባም በኋላ በተለይ ዩኒቨርሲቲ ምናም ከገባን በኋላ ብዙ ሰዓታችንን ሳይኮሎጂውም እንደሚለው ብዙ ሰዓታችን የምናጠፋው ሞር ከቤተሰብ ይልቅ ጓደኞቻችን። እንደውም ከስምንተኛ ክፍል ከዘጠነኛ ክፍል በኋላ ይባላል ሰው ከወላጁ ይልቅ ጓደኛው ነው የሚሰማው። የሆነ ነገር ለማድረግ የሆነ ነገር ሩል በቃ ይሄ የሶሳይቲ ሩል ኢንጌጅ የሚያደርገው ከኩያው ጋር በመሆን ነው እና በጣም ኢንፍሉዌንስ አለ። ወጣት ስትሆኝ ደግሞ ኢምፖርታንት ሆነሽ መታየት ደግሞ ትልቁ አልቲሜት ጎልሽ ሆናል። አሁን አንድ ዶርም ውስጥ ቅድም ያልሻቸው ልጆች አንደኛው ልጅ በጣም በአካባቢው ባሉት ጓደኞች የሚወደድ ከሆነና አንቺ ደግሞ ላይክ ሞር ትምህርትሽ ላይ ኦር ፎከስሽ ስኪል ደቨሎፕ ማድረግ ላይ ነገ ፊውቸር ላይ ሎንግ ተርም የምትሰሪ ከሆነ ይህ ሾርቱ ተርሙ ያጓጓሻል። ጓደኛሽ መፈለጉ በሌሎች አለው ምናምን ሲደወልለት ቢዚ ሲሆን በቃ ዛሬ እኮ ከፍ እንላለን ምናምን ዛሬ ቅዳሜ ነው ዛሬ እንትን ነው ምናምን እያለ ፈታ ሲል ምናምን ኦር ደግሞ ሰዎች ሲወዱት ምናምን ስታይ፣ ኦ እኔ አልፈለግም ማለት ነው እኔ እንትና ከዛ ምን ይሆናል መሰልሽ አንቺም ጎል ሾርቱ ተርም ይሆናል። ሰዎች እንዲፈልጉኝ እኔ ስምላድርግ ሶ ያ ሰው የሚያደርገውን ወደ ማድረግ ኮፒ ወደ ማድረግ ትሄጃለች። ላይክ በቃ የእሱን አለባበስ የእሱን ላይፍ ስታይል። ግን እኮ ያለሽበት ትራክ ልክ ሊሆን ይችላል፣ ማንበብሽ፣ ማጥናትሽ፣ ስኪል ደቨሎፕ ማድረግሽ ምናምን ገንዘብ ሴቭ ማድረግሽ ሊጠቅምሽ፣ እሱ ግን አጥፊ ነው፣ ገንዘብ አጥፊ ነው ምናምን። ከዛ ሶሳይቲ ስለሚያደንቀው ስለሚወደው ልክ ይመስልሻል። ሶ በቃ ወደ ኔጌቲቭ ይወስድሻል ማለት ነው። እና እንትን የሚጠይቅ ነው ይሄ ያለ አይደለ። አንዳንድ ጊዜ መሰጠት ፈጣሪ የሚሰጥ የጸጋ ነው። ላይክ በሌሎች ኢንፍሉዌንስ አለመደረግ እንጂ ኢንፍሉዌንስ የማይደረግ ሰው የለም። በተለይ ያልሆን ሰው ያልሆንከውን ሰው ለመሆን መጋጋጥ ደግሞ በጣም ነው የሚያደክመው። ከዛ ደግሞ ስትሆንም ደግሞ ምንም ነው ውስጥ፣ ባዶነት ባዶነት ነው የሚሰማ፣ ደስታ እንኳን አይኖርምና ያ ተጫዋች ምናምን የሆነው ሰው የወደድከው ሰው እሱ ላይ ነው በቃ ያ ተጫዋችነት የሚያምረው፣ እና አንተ ዝምተኝነትህን ወይም መረጋጋትን አክሰብት ካላደረግከው በተለይ አንተ አክሰብት ያላረግከው ነገር ሰው አክሰብት አያደርገውም አይደለ እና አይ ቲንክ ቅድምም አንስተኸዋል ከአስተዳደግ ከቤተሰብ አፕሩቫል ማግኘት መጀመሪያ ቤተሰባችን ሲያሳድገን ያሳደገበት መንገድ ነው እኛን ይገነባናል ብዬ ማስበው ቤተሰብ ጋር መጀመሪያ አፕሩቫል ካገኘን ወይም ደግሞ ቤተሰብ ዋው ጥሩ ባህሪ ነው ያለ፣ ወይም ጥሩ ልጅ ነክ አይነት የሚል ነገር አይምሯችን ላይ ከሰጠን ከዛ በኋላ ዙሪያችን ላይ ያለውን ነገር እያየን ባዘር እንሆናለን ብዬ አላስብም እና እስኪ ፋሚሊ ማሳደር የሚችለውን ተጽዕኖ በተለይ ልጆቹ ላይ ተጽዕኖ ማሳደር ይችላል ብዬ አስባለሁኝና እሱ ላይ እናወራ። ሁሉ ነገር በጓዳ ነው የሚጀምረው። በጓዳ የተለማመድ ነው ልምምድ ነው ሊያሸልመንም ሊያዋርደንም የሚችለው በጣም እና፣ ምንድነው ቤተሰቦቻችን በጣም ትልቅ ሚና ይጫወታሉ። እኛን የማይሆን አይነት ባህሪ ይዘንም ስናድግ አሁን ለምሳሌ ተውት ያለቅሳል፣ ተውት ያለቅሳል የተባለ ልጅ እየተተዉት የሀገር ማልቀሻ ነው የሚሆነ። እኛንም ወጥቶ የሆነ ነገር ሊያደርገን የሚችለው እቤት ውስጥ ያልተቆጣ ነው ያልቆነጠጥ ነው። መጽሐፍም ሲናገር እኮ ይላል ልጅህን ምከረው፣ ገስጸው ባደገም ጊዜ ከዛ መስመር ፈቀቅ አይልም ይላልና መጀመሪያ ልጆቻችን ላይ ኢንቨስት ማድረግ አለብን ብዬ አስባለሁ። በምክርም ቢሆን በቁጣም ቢሆን ምክንያቱም ምክር ለአስተዋይ ገንዘቡ ናት ይላል መጽሐፍ እየመነዘርክ የምትጠቀመው ነገር ነው ምክር። ውጭ ወተሽም አድገሽም ከሰዎች ጋርም ስትቀላቀይ ቤትሽ ያለው ነገር ነው የሚጋባው። ጭስጭስ ጭስ ውስጥ የዋለ ሰው ጭስጭስ እያለ እንደሚወጣ እንደዛ፣ መልካም ቤተሰብ ውስጥ ያደገ ሰው ሀገርንም ማህበረሰብንም ብንም ይጠቅማል። ሌላው ደግሞ ይሄ በቶክሲክ የሆነ ሪሌሽንሽፕ ማለት ካፕል ላይሆን ይችላል፣ ኖርማል ፍሬንድሽፕም ሊሆን ይችላል ግን በእንደዛ አይነት ግንኙነት ውስጥ ሆነው እየታገሉ ያሉ መርዛማ የሆነ ግንኙነት ውስጥ ሆነው ግን ከዛ ግንኙነት ውስጥ ለመውጣት የሚሆን ይችላል ወይም መውጣት ትክክል ስላልመሰላቸው ምንም አይነት ውሳኔ ሳይወስኑ እዛ ቦታ ላይ የቆዩ ሰዎች አሉ በዚህ ሰዓት፣ እና እነሱም ተፅዕኖ ስር ናቸው ብዬ አስባለሁ። አደለም? እስኪ ህይወታችንን በጣም ድፋይን የሚያደርገው በተለይ ለምሳሌ አንድ ሰው አርጅቶ በቃ ላልፈ ነው ብሎ በሚያስብበት ወቅት መለስ ብሎ ሲያስብ ከሚቆጩት ነገሮች አንዱ ወይም የህይወቱን ደስታ ከሚወስንለት ነገር አንዱ ሪሌሽንሽፕ ነው ወይም የሚመሰረተው ግንኙነት ነው ላይክ ከዛ ወደ ትዳር ወደ ቤተሰብነት የሚቀይረው ነገር ነው እና በሪሌሽንሽፓችን ወይም በግንኙነታችን ውስጥ በጣም ቶክሲክ የሆኑ ሪሌሽንሽፕ እንትኖች ካሉ ሁኔታዎች ካሉ የመጀመሪያው የሚመከረው ነገር ምንድነው መጀመሪያ ራሳችን መመልከት ነው ሰዎችን መቀየር አንችልም። መጀመሪያ ማወቅ ያለብን ነገር ራሳችንን ነው መቀየር ያለብን። እኛ ልክ ስንቀየር ግን ሰዎች ሪያክት ያደርጋሉ። ላይክ ለምሳሌ አሁን አንቺ በጣም የሚጫቀጭቅሽ ጓደኛ ቢኖርሽ ለምሳሌ ነው እና ሁልጊዜ በነጋ ጠባ በሆኑ ጉዳዮች ላይ ልጫቀጭቅሽ ይችላል። አንቺም በዛ በጭቅጭቁ ምትናደጅ የምትማረሪ አይነት ሰው ከሆንሽ የሁልጊዜ ሪያክሽናችሁ ያ ነው የሚሆነው። በቃ እሱ የሚጫቀጭቅሻል፣ አንቺም ትናደጃለሽ። የሆነ ሰዓት ላይ ሲጫቀጭቅሽ ፈገግ እያለሽ ልክ ከሆነ ግን የሆነ ነጥብ እኮ አለ፣ ሆነ የምታነሳው ከምጨቀጨቀኝ እኮ ያለ ምክንያት አደለም ምናምን ብትይው፣ ወይ ዛሬ እኔ ልክ አደለሁ ወይ እሷ ልክ አደለች ማለት ይጀምራል። ገባሽ? ራሱን ኮስችን ማድረግ ይጀምራል። አየሽ፣ ፓተርኑን እንድስረብ ታደረጊዋለሽ። ግን ማነው የተቀየረው? ግን እሱ አደለም፣ አንቺ እኮ ነሽ የተቀየርሽ። አየሽ፣ ምን መሰለሽ? ማህበረሰባችን ውስጥ ሌሎችን ሰዎች ለመቀየር መሞከር የለብንም እንደውም እንደሚባለው አገሬ ልቀይራት አትነሳው ሰፋችብኝ እንደማልቀይር አትገባኝ። ገባኝ ማህበረሰቤን ልቀይር ተነሳሁ ሰፋብኝ። ቤተሰቤን ልቀይር ተነሳሁ እሱም ሰፋብኝ። ለካ መጀመሪያ መቀየር አለብኝ ራሴን ነው ነው። በማንኛውም ሪሌሽንሽፕ ውስጥ በተለይ ይህን የሚያዩ ሰዎች እኔ በግንኙነት ደስተኛ አይደለሁም፣ በትዳር በፍቅር ግንኙነቴ ወር ከጓደኞቼ ጋር ባለኝ ስራ ቦታም ሊሆን ይችላል ባለኝ ግንኙነት ደስተኛ አደለሁም ካሉ እነዛን ሰዎች ልትቀይራቸው አትችልም። ሰዎችን መቀየር በጣም ከባድ ነው። ራስን መቀየር ግን ቀላሉ። ግን አንተ ስትቀየር አስቅኙ ነገር እነሱ መቀየር ይጀምራሉ። እንዴት ተለወጠ? እንዴት ተረጋጋ? ድሮ ይናደድ አልነበረ አሁን እንዴት በሰለ? ስለዚህ ይሄ ነገር ማናደደው ኩል በቃ እኔ ራሴ መቀየር አለብኝ ወደሚል እንትን ውስጥ ይገባሉ። እና ራሳችንን መቀየር በቃ መፍትሄ የሌለው መፍትሄ ነው። ላይ በመጨረሻ የእኛን ጀኔሬሽን እንዴት ሼፕ እናድርገው በሚል ላይ ብናወራ ደስ ይለኛል። ግን እናንተ ይሄንን ይሄንን ባነሳው ደስ ይለኛል በቃ ቁልፍ ምክር ነው የምትሉትን ነገር ብትሉልኝ ደስ ይለኛል። በብዛት ብያዋለው ብዬ አስባለው። ያው ዛሬን እንኑር፣ እኔ ሁልጊዜ የምለው ነገር ነው ዛሬን እንኑር። ነገ ፕሮሚስድ አይደለም፣ ለነገ ኢንቨስት እያደረግን ዛሬ ላይ እንኑር። ምክንያቱም ዛሬ ስትበይ ነው ነገን የምታየው አይደለ ወይ? ዛሬ የሆነ ነገር ስታደርጊ ነው ለነገ ተስፋ የሚኖር። ለዛ ዛሬን እየኖርን ለነገ በተስፋ እንቀመል ማለት ኢንጀነራል፣ የኛ ጀነሬሽን ማለት የኛ አሁን ይህን የሚያይ ሰው እንዴት ነው ራሱ መቀየር ያለብን ነው ትልቁ ጥያቄ። ሶ ሁልጊዜ ሁልጊዜ ራሳችንን ሪጅድ ማድረግ የለብንም ይሄ ደረቅ መሆን የለብንም። ምንድን ነው መሆን ያለብን ፍለክሰብል መሆን ያለብን። እንደውም ፎርቲ ኤት ሮልስ ኦፍ ፓወርን የጻፈው ሮበርት ግሪን ምን ይላል? አርባ ስምንቱን ህጎች ተዋቸው። አንድ ህግ ልንገርህ ይላል ላይክ፣ ለምሳሌ በዚህ ዓለም ላይ በጣም ጠንካራው ነገር ምንድን ነው ካልሽ ለምሳሌ ስንማርድሮ ዳይመንድ ነው እንላለን። ያው ብረት ነው ድንጋይ ነው ምናምን እንትን እና የሆነ ሰዓት ላይ ፒኩ ዳይመንድ ነው እንላለን። ግን ከዳይመንድ በላይ ደግሞ በጣም ጠንካራው ዳይመንድን ደግሞ ሊሰብረው የሚችለው ደግሞ ውሃ ነው፣ እና ሰው ይገርመዋል። ውሃ ሲባል እንዴት ሲባል በአምስት ሚሊ ሜትር ኖዝል ውስጥ የሚያልፍ በጣም በጣም በጣም በጠባብ እንትን ውስጥ የሚያልፍ ሀይ ፕሬር የሆነ ውሃ ማንኛውም ነገር ይሰብራል። ማንኛውም ነገር ይቀነጥሳል። ሶ ውሃ እንዴት ፓወርፉል ሆነ? ላይክ ውሃም እኮ የምትቀጭበትን እቃ ሼፕ ነው የሚይዘው እንደውም ሼፕ ለስ ነው ውሃ ለምሳሌ እዚ ውስጥ ቀጩ የዚህን ቅርጽ የሚይዘው ሃይላንዱ ነው የሚይዘው አቅም የለውም ልፍስፍስ ነው ግን ፍሌክስብል ስለሆነ ፓወርፉል ነው ገባሽ እና ሁላችንም ይህን የምናየው ወጣቶች በቃ ደርቀን መቅረት የለብን የተማርኩት ማኔጅመንት ነው የተማርኩት ሲቪል ኢንጂነሪንግ የተማርኩት ይሄ ነው ከዚህ ውጪ አልሰራም ማለት የለብንም የማውቀው ይሄ ነው የአስተማረኝ ቤተሰብ ይሄ ነው በዚህ መንገድ ነው ላይክ በቃ የተለያዩ እድሎችን ማየት የመጣንበትን መንገድ ኮስችን ማድረግ ፓራዳይማችንን ነው የምልሽ ፓራዳይም የመጣንበትን እያንዳንዱን የተቀረጸውን አሳሳብ ሙሉ ለመቀየር ፈቃደኛ መሆን አለብን። ያለብለዛ ስታክ ካደረግን ቆመን የምንቀረው እና አሁን ይሄ ዘመን ታውቂያለሽ፣ ኤዥያን ሴንቸሪ ነው የሚባለው። ያለፈው ክፍለ ዘመን አሜሪካን ሴንቸሪ ነው፣ ምክንያቱም አብዛኛውን ኢንቨንሽኖች፣ ፈጠራዎች የፈጠሩት አሜሪካን ናቸው። ላይክ አውሮፕላኑን፣ ኮምፒውተሩን፣ ቴኩን። አሁን የምታዩት ነገር በሙሉ ዘመናዊ የምትዩ ነገር በሙሉ ከሌላም ሀገር አዶብት አድርገውን ቢሆን አድቫንስ ሌቭል የሰቀሉት አሜሪካውያን ናቸው። ይሄ ዘመን ደግሞ የቻይና ነው። አይተሽ ከሆነ እነ ዲፕሲክን በኤአይ እነ ቢዋይዲን በመኪና ምናምን ካይሽ በብዙ መንገድ አድቫንስ እየሄደሽ ነው ቻይና ለምንድን ነው ካልሽ ኤጁኬሽን ላይ ሰርተዋል። ኮሚኒስት ሀገር እንኳን ሆነው ከአሜሪካ የሚወስዱት ነገር አላቸው። ለምሳሌ ደርቀው ላይክ እኛ ኢኮኖሚያችንን እንደ ኮሚኒዝም ወይም ይሄ መንግስት መራ እናደርገውም ብለው ፍሌክሳ ፍሪ ማርኬት ነው አሁን አሜሪካ እኮ። ቻይና ኮሚኒስት ሆና ግን ኢኮኖሚዋ ግን ፍሪ ማርኬት ለምን ካልሽ፣ ኦፕን ስለሆነች ነው ራሷን ለመቀየር አዲስ ነው። ኮሚኒስት ሆነሽ ድርቅ አትይም። ላይክ እንደዚህ ነኝ እንዲህ ነኝ ስላልሽ ስለቀየረች ነው። ሶ ምን እልልሽ ነው በትምህርትም ራሳቸውን ከብዙ ነገር ቀላቅለው ስለሚያስተምሯቸው ነውና እኛም ኢትዮጵያውያን እንደ ጀነሬሽን ስለጠየቅሽ ነው ፍሌክሳብል መሆን መጀመር አለብን። ወጣቶች በተለይ እንደ ውሃ ፍሌክሳብል ሆነ ፓወርፉል እንሆናለን። እንደውም ፓወር ነው ባይ ዘ ዌይ ፍሌክሳብል መሆን መቀያየር፣ የተለያየ ነገር መሞከር በጣም ትልቅ ፓወር ነው፣ እና ያንን ነው ሁለታችሁንም አመሰግናለሁ፣ ስነወርቅም ቤዛም ስለመጣችሁ እና ደግሞ ኤክስፒሪያንሳችሁንና ያወቃችሁትን የተማራችሁትን የገባችሁ ነገር ልታካፍሉን ፈቃደኛ ስለሆናችሁ በጣም አመሰግናለሁ። በጣም አመሰግናለሁ። ሀያ ሰላሳዎች እንግዲህ ያደረግነው ቆይታ ይሄንን ይመስል ነበረ። በቀጣይ ሳምንት ደግሞ በሌላ ፕሮግራም ከሌሎች እንግዶች ጋር እንገናኛለን። መልካም ጊዜ። ሀያ ሰላሳ ነው እያያችሁ ያላችሁት። ቆንጆ ቆንጆ ፕሮግራሞችን ወደ እናንተ አደረሰን። አዎ አሁን ልንለያየ ነው ሰዓቱ ደረሰና ሀሪፍ ሀሪፍ ፕሮግራሞች ወደ እናንተ ደርሰዋል። እንግዲህ ሳምንት ተመልሰን ልንመጣ ቃል እየገባን እንለያያለን። እንደምታውቁት ሀያ ሰላሳ እድሜያቸው ከሀያ እስከ ሰላሳ ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። ቀጣይ ሳምንት እንግዲህ በሌላ በቆንጆ ፕሮግራሞች እስከምንመጣ ድረስ አብረናችሁ የቆየ ነው። እኔ ትራሳ እና ጌታውን አሰፋ ነበርን። እስከዛው